ገድየዋለሁ፣ በቃ ገድየዋለሁ፣ በቃ ገድየዋለሁ ስትለኝ እኔ ጮኩ እ ባለሁበት ጮኩ። በስልክ ስታወራ ሰማሁ። አባቴ ተኝቷል፣ ተኝቷል ብርድ ልብስ እስከዚህ ከደረቱ እኔ ምንም ምንም ነገር እኔ ምንም እንተላላልኩም ነበር፣ አልገመትኩም ምንም ነገር አልገመትኩም። ጋር በስልክ አድርጌዋለሁ። ደህና ነኝ፣ በቃ እኔ ምንም ማድረግ አልፈልግም፣ ተወኝ በቃ። ምንም ማሰብ አልፈልግም፣ ተወኝ በቃ። ብዙ ነገር እዛ ለምን አመጣኝ? አይዞን በቃተል የዚህ ወንጀል ተባባሪ ይሄ ግሩሜ የሚባለው ምሶዬ እጁ አለበት። የዚህ ወንጀል ተባባሪ ነው። ስለዚህ ይሄ ግሩሜ ማን ነው? ምንድን ነው የሚለውን ነገር የምናጣራ ይሆናል። አባቴ ሁሉ አንተ ነገር አይፈጠርም እኮ ምን አንተ ተገለገልክ፣ ሞተስ ተገለገልክ ልጁ ልጁ ልጁ እንትኑ ላይ የሆነ ጁስ ላይ መርዝ ነገር አድርጌውበታለሁ፣ መዳኒቱን አድርጌውበታለሁ ምናምናን ስትል ደነገጥኩ። አንተ ከኔ የደበከኝ ነገር አለ የዋሸኝ ነገር አለ የዋሸኝ ነገር አለ ሲ ተው በቃ አታስጨንቀኝ፣ አታስጨንቀኝ ተወኝ በቃ። ለምን አትወኝ? ለምን አትወኝ? የአባትየው ሞት ላይ የእሱም እጅ አለበት። ምክንያቱም እርግጠኛ ነኝ ስልክ ስታወራም የነበረው ከጉሩሜ ጋር ሊሆን ይችላል። ጉሩሜ ነው ጉድ የሰራኝ ማለት እዚህ ችግር ውስጥ የከተተው ጉሩሜ ነው። ስለዚህ ይሄ ልጅ ዮሴፍ ወደ ሆሳና እንዲሄድም የዚህ ጉርም የሚባለው ሰውዬ እጅ አለበት ከአባቴ በላይ እኔ እኮ እዚህ ጋር እኮ ምንም ነገር እኮ አድርገልኝ እኮ አይደለም አይደለም እኔ ስላሳዘገኝ እኮ ነው ሰላም እንዴ ናችሁልኝ ውድ የቻናል የቤተሰቦች ለዚህ ቻናል አዲሱ ናችሁ እንዳልክባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷ መጫናችሁን እንዳትረሱ ዛሬ እንግዲህ በትናንትናው ጉዳይ ተመልሼ መጥቻለሁኝ ትናንት እንግዲህ ልጅቷ ማለትም የእንጀራ እናትን አግኝቼ ካወራኋት በኋላ አንድ የተደበቀ ሚስጥር ዮሴፍ የሚባለው ልጅ እንደሚያውቅ ነግራኝ ነበረ ያ እንግዲህ የተደበቀው ሚስጥር ለእኛም ለስራችንም ይጠቅምናል ብለን በማሰብ ልጁ ዮሴፍ ጋር ቤት ሄደን ለማውራት ሞክረን ነበር ዛሬ እንግዲህ ይህንን ቪዲዮ እየሰራሁ ሆሳና ላይ ሆኝ ነው። ሆሳናም ተመልሼ የመጣውበት የራሴ ጉዳይ አለኝ። ሆሳና ከመምጣቴ በፊት ግን ዮሴፍን አግኝቼ አውርቻዋለሁኝ። በተቻለኛ አቅም እንግዲህ ለማወጣጣት ሞክሬያለሁኝ። ልጁ እንግዲህ ትንሽ የስነ ልቦና ድጋፍ እንደሚያስፈልገውም የምታውቁት ነገር ነው። ያንንም እንግዲህ እኔም ከወቁ በኋላ የስነ ልቦና ባለሙያ አምጥቼ እንዲያገኘው ና ትሪት እንዲያደርገው አድርጌ ነበረ። እሱ እንግዲህ ማለትም ዮሴፍ ሆሳና ላይ ያለ ስራውን ሲሰራ ነገሮችን ሁሉ ረስቶ እንዳዲስ አዲስ ነበር ህይወትን የጀመረው። እኛ ግን ይዘን ወደ እኛ ጋር ካመጣነው በኋላ ነገሮችን እንዳዲስ አዲስ ነበረ ሲያስባቸው የነበረው። ለማንኛውም አግኝቸው አውርቸዋለሁኝ። እስከመጨ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ቪዲዮን ከመጀመራችሁ በፊት የትላንትናውን ድጋፋችሁን እንዳትረሱ ሁላችሁም ከቻላችሁ አስር ኮሜንት እንድትጽፉ እንዲሁም ቪዲዮን ከመጀመራችሁ በፊት ላይክ ማድረጋችሁን እንዳትረሱ። እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። ፒስ ቤተሰቦች። እንግዲህ ይሄ ወደ ቤት መጥቻለሁኝ። ቤት የመጣሁበትም ዋናው ምክንያቴ ዮሴፍ ጋር የተደበቀ ትልቅ ሚስጥር እንዳለ የእንጀራ እናት አውረታ ነበረ። እንግዲህ ባለፈውም እንግዲህ ነግሬያችሁ ነበረ ለዮሴፍ የስነ ልቦና ባለሙያ ቀጥረንለት ነበረ። እሱም እንግዲህ እየተከታተለው እንደሆነና አሁን አሪፍ ሁኔታ ላይ እንዳለ ነግሮናል። እንግዲህ ቤት ነው ያለው ብለኛለች። ዮሲ ዮሲ ና ና ና የሚያስፈልግ ነገር ለ የለም አይደለ፣ ምንድን ነው አዲስ ነገር ስላለ ወደ አንተ ጋር የመጣሁት አግኝቻት ነበር እና መስከረምን፣ ወይም ደግሞ የእንጀራ እናትን አግኝቻት ነበረ እና ነገሮች አሁን በአሪፍ ሁኔታ ነው እየሄዱ ያሉት እና ያው ወረዲህ በቃ አሁን አንድ ነገር ብቻ ነው በቃ ከኛ የሚጠበቀው እና አሁን ከእሷ ጋር ስናወራ ምን ተፈጠረ መሰለህ? አንተን ትፈልጋለች። ለምን እንደምትፈልግ ስንጠይቃት ነበርና በቃ እሱ ጋር ትልቅ የሆነ ሚስጥር አለ እሱ እሱ ብቻ የሚያውቀው ብላኛለች፣ እና ያ ሚስጥር ምንድን ነው የሚለውን ነገር አትነግረኝም። ምንድን እሱ ምንድን አንተ ምንም ነገር የለም። እሷ እኮ ነገረች። በጣም ነው የምትፈልግ። ለምንድን ነው የምትፈልግ? ለምን ይህ ነገር ነው የምትፈልግ ብዬ ስጠይቃት ምንድን ያለችኝ ሲ ጋ ትልቅ የተደበቀ ሚስጥር አለ ብላኛለች፣ እና ያ ሚስጥር ምንድን ነው የሚለውን ነገር ካወቅን ነገሮች ኦሬዲ በቃ እያለቁም ስለሆነ እኛ እኮ እንድትጨንቅ አይደለም ዮሴ እንድትጨንቅ አይደለም አንተ የአባትን ሀብት አትፈልጎም የአባትን ንብረት አትፈልግም የራስ ማድረግ አትፈልግም ይው ይሄ አትጨነቅ። ይውል በቃ ኦልሬዲ እኮ ጨረሰነዋል። ከዚህ በኋላ ምንም የሚመጣ ነገር የለም። ያንን ነገር ብቻ ነገረን። ቀጣይ ያለውን ነገር፣ ቀጣይ ያለውን ስራ ለመስራት የግድ ሚስጥር ምንድን ነው የሚለውን ነገር ማወቅ አለብን። ተነስና ተነስና እንደዚህ ምንድን ነው አንተ እንደዚህ የምትሆን ሲ ይሄውል፣ ችግር የለውም በቃ ነገረንና ለኔ እኮ ነው የምትነግረው። እኔ ጋ የለ አንተ እኮ ታዲያ። እኔ እስካሁን ያደረግኩ ነገር አለ ያጎደልኩበት ነገር አለ የለም አይደለ? ስለዚህ በቃ እኛ ምንልን ነገር አደረግ? እኛ እኮ ለአንተ እኮ ነዚህ ጋ እየረፋን ያለ ነው። ስለዚህ ምንድን ነው ያ የተደበቀው ምስ እሱን ብቻ ነው የምንፈልገው እኛ። እሱን ብቻ ነገርና፣ ችግር የለውም ከዛ በኋላ እኛ እንተዋለን ከዛ አንተንም አናስጨንቅም በራሳችን መንገድ ሄደን መጨረሻ ላይ ነገሮች ሲሳኩ ነገሮች ሲሆኑ ነው አንተ ጋር መጥቼ እንደው አንተን ሰርፕራይዝ ማድረግም ብዙ ነገር ማታም እንቅልፍ አልተኝም እሺ ምንድን ነው ምን ከዚህ ጋር የተያያዘ ነው አንተን እንቅልፍ ማተኛበት ምክንያት እኮ ምንድን ነው እስኪ ንገረኛ ከባድ ነው እኮ እሺ ንገረኝ ይሁን ይሁን ችግር የለውም የትኛውን ከባድ ነገር ቢሆን እኔ ችግር የለም እንደፈለገች ይታር። እኔ እንቅልፍ ስለማልተኛ በቃ ሐሳብ ስለሚይዘኝ ብዙ ነገርም ስላየው በቃ ያን ቤት ለቄ ያንም አገር ለቄ የሚሄደው ፈልጌ ነበር ሕይወቴንም ለማጥፋት ለዛ ነው እንትን የሚለው ከዛን እዚያ ማጥፋት አትፈልግም ምና ምናምን እያለች ብዙ ነገር ትናገረኛለች። እና ለዛም በቃ ከዛም በኋላ አጋጣሚ ተጠቀመችና በቃ በጎርሙሶች እንትን አለች እኮ፣ እሺ ታዲያ፣ አሁን እኮ እኛ ይህንን እኮ ያኔ እኮ ነግረኛል። አሁን እኔ እኮ ይህንን አደለም ከአንተ ምፈልገው ይህን አለም ከአንተ ምፈልገው አሁን ምፈልገው ምንድን ነው? ይህ ትልቅ ሚስጥር አለ አለች። አንተ ከእኔ የደበከኝ ነገር አለ፣ የዋሸ ነገር አለ፣ የዋሸ ነገር አለ። ለምን አረጋጋ ይው ሲለምድ ነው ራስን ማታረጋገብ። ተወኝ በቃ፣ ምንም ማድረግ አልፈልግም። ተወኝ በቃ፣ ምንም ማሰብ አልፈልግም። ተወኝ በቃ ብዙ ነገር እዛ ለምን መጣኝ? ሲጀመር ለምን መጣኝ? እዛ ሆናለሁ የጎዳና ለምን በቃ ተወኝ፣ ምንም ነገር አልፈልግም። ወደዛ መልሰኝ በቃ ይሁን በቃ ተወቀኝ ተወኝ፣ በቃ ወደዛ ቦታ መልሰኝ፣ በቃ ከሱ ጋርም አልፈልግም፣ ምንም ነገር አልፈልግም። ሰማኝ በቃ እኔንም እኔ እኮ እዚህ ጋር ምንም ነገር አድርገልኝ አይደለም አይደለ እኔ ስላሳዘንከኝ ነው ስላሳዘንከኝ ነው ስላሰብኩኝ ነው ትንሽ እንጂ፣ ንገረኝ፣ እሱ ንገረኝ፣ ተወኝ በቃ እንደሆነ በቃ

ራስን አረጋጋ ትቻለሁኝ። እኔ ትቻለሁኝ እ ትቻለሁኝ ች በቃ ተው፣ በቃ ተው አትንገረኝ። ችግር የለውም፣ ችግር የለውም። በቃ ተው፣ ችግር የለውም ነት ይቻላል። እሱ ግን ከዛ ፊት ግን አንድ ነገር እስኪ፣ ግሩም የሚባል ሰው ታውቃለህ? ግሩም የሚባል ሰው ከዚህ ፊት እናንተ ቤት ሲመጣ አይቱ ታውቃለህ? እናትህ የምትተዋወቀው ይህቺ እንጀራ እናትህ የምትተዋወቀው ግሩም የሚባል ሰው እንዳለ

ቤተሰብ እንግዲህ ተመልሰናል። ያው እንግዲህ ልጁን በተቻለኛ አቅም ለማወጣጣት ብሞክርም ሊሳካለኝ አልቻለም። ምክንያቱም እሱ ያለበት ችግር ነው እንዲናገርም ያላደረገው። እንግዲህ እኔም በመሀል ስሜታዊ ይሆንኩ ነበረ፣ ግን ያ መሆኑ ትክክል አልነበረ። ምክንያቱም የእሱን ችግር እንደ ራሴ ችግር አይቼ ራሴን በሱ ቦታ አድርጌ አስቤ ልረዳው ይገባ ነበረ። ያንን ግን አላደረግኩ ነበረ። ከኋላ ግን ነገሮችን ማስተዋል ጀምሬ የነበረበት ሁኔታ ሲያሳዝነኝ ትቸዋለሁኝ። ከዛ በኋላ እንግዲህ ያደረግኩት የስነልቦና ባለሙያን አግኝቶት እሱ ትሪት እንዲያደርገውና በተቻለው አቅም ለማወጣጣት እንዲሞክር ነበር ያደረግኩት። ያንንም እንግዲህ እንግዲህ ካደረገ በኋላ በሁለተኛ ቀን ለእኔ ደውሎ ነግሮኛል። እኔም እንግዲህ ከነገረኝ በኋላ ሄጄ አግኝቼው ነገሮችን በተቻለኝ አቅም አሁንም ለማወጣጣት ሞክሬያለሁኝ። አሁንም እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ያለውን ነገር እነግርሃለሁ ስላልከኝ በጣም ነው ደስ ያለኝ። አሁን ወደ እራስህ እየተመለስክ ነው ቀስ በቀስ አደለ? ስለዚህ ምንድን ነው አሁን ያለውን ሚስጥሩን? ያ የእንጀራ እናት ወይም መስከረም ዮሴፍ ጋር አለ ትልቅ ሚስጥር አለ ያለችው ምንድን ነው፣ እሱን ንገረኝና ከዛ ቀጣይ መሄድ ወዳለብኝ ነገር እሄዳለሁ። አሁን ይህንን ነገር ብቻ ነው ከአንተ ማወቅ የምፈልገው። ምንድን ነው ያ እየተደበቀው ሚስጥር አንተ ጋር ያለው? ስለዚህ አሁን ይህ ዜጋ ስታወራ ነፃ ነ ሊሰማ። እሺ በቃ እሱን አሁን ቅድም እንትና ፍሬውን እንዳወራው የለም በቃ እንደሱ ነው መውራት ያለብኝ። ሽንንም ምንድን ነው የተፈጠረው ንገረኝ። አንተ ጋር ያለው ሚስጥር ምንድን ነው? እኔ ካለው ሚስጥር አባቴ እና እኔ የሆነ ሳይት ነበረ፣ ሳይት ነበረ እና ህንፃ ነበረ እና ህንፃው በኔ ስም እንዲሆን ነበር የፈለገው። እና ጉዳዩ ደግሞ እኔ መገኘት ነበረብኝ እዛ ጉዳይ ላይ የምፈርመው ነገር ምን አለብኝ። ከዛም በጠዋት እንሄዳለን ብሎኝ ነበረ እና እኔም ካልተነሳው ቀስቀሰኝ ምናምናም ብሎኝ ነበር። ብዙ ነገር አውርተ ማታ ተኛል ከዛን እኔም በጣም ስለቆየብኝ ምንድነው ነው ተዘጋጅቼ ነበር የጠበኩት፣ ካለ ደውልለት ብዬ ለምን አልሄድም ብዬ እዛው ስላለው በቃ ቤተሰብ ስላለ ለምን አልደውልለትም ብዬ ገባ። ሲሄድ ወደ እሱ ሩም እየሄድኩ አለ፣ በሩ አልተዘጋም ነበር፣ የመኝታ ቤት እሱ አልተዘጋም። ከዛን ውስጥ እሷ አለች እና መስከረም ማለት መስከረም የእንጀራ እናቴ ያለችው እና በስልክ ስታወራ ሰማው። አባቴ ተኝቷል ተኝቷል፣ ብርድ ልብስ እስከዚህ እስከደረቱ አድርጋለች። ከዛን እኔ ምንም ምንም ነገር እኔ ምንም እንትን አላልኩም ነበር። አልገመትኩም ምንም ነገር አልገመትኩም። ከዛን በስልክ አድርጌዋለሁ እንትኑ ላይ የሆነ ጁሱ ላይ መርዝ ነገር አድርጌውበታለሁ መዳኒቱን አድርጌበታለሁ ምናምናን ስትል ደነገጥኩ። እሺ ደነገጥኩና ለአባት እንደሆነ ግን ታውቅ ነበረ እኔ አላውቅም። ከዛን ደነገጥኩ። ከዛን ወደ እሱ ጋር ደረ ትንፋሽም አይወጣም፣ ምና ምና ምና ምና ልጅ ደርቅ የቀረበ ከዛን ራሷ ገድየዋለሁ፣ በቃ ገድየዋለሁ፣ በቃ ገድየዋለሁ ስትለኝ እኔ ጮኩ፣ ባለሁበት ጮኩ።

ይገዛል ይህም ይህን ነገር ብናገር አጠፋሃለሁ እገላሃለሁ ማን ነው እንደዚህ የሚለው? እሷ እንጀራነቴ እገላሃለሁ ምናምን አለች። ከዛም በኋላ ደውላ ጠራች ጎረምሶችን ከዛን አስፈራሩ። ከዛ ክላስ ስላስገቡትኝና ደበደቡኝና ከዚህ በላይ እናደርግሃለን ምናምና እንገላለን ምናምን አለች። ብዙ ነገር አለ። ከዛም በኋላ ነበ ክላስር ቁጭ ልኮና በቃ ማልቀስ ነው ከዛም በኋላ በቃ ብዙ ነገር ራሴ ላይ መበደል ነግር ያለው ብዙ ነገር ነግር ያለው ከአንድ ለስታ በቃ የመቋቋም አልቻልኩም። ራሴ ከዛም በኋላ በ ያለውን ነገር ራሴን ለማጥፋት ሞክሬ ነበር። ከዛም በቃ አለቀ ህይወቴ ከአባቴ በላይ በእኔ ደረሰው፣ ለማንም በማንም አይደረሰው። ታዲያ እሺ፣ ለምንድን ነው እንትን ወደዛ ይላከች፣ ወደ ሆሳና ይላከች? ለምንድን ነው ድራሽ እንዲጠፋ ነው? ጠፍተህ እንድትቀር ነው? ጠፍቼ እንዲቀር፣ ንብረቱን ሙሉ እኔ እንዳብድ ነበር የፈለገችው እሷ። ታዲያ እሺ፣ ለምን ያኔ አልነገርክም? ያኔ ብትነግረኝ እኮ እሷም ባገኘው ሰዓት አሁን ነገሮችን እጨርስ ነበረ። አሁንም ግን አረፈደም፣ ነገሮች አረፈዱም። አሁንም አሁን ማድረግ ያለብንን ነገር በሚገባ እናደርጋለን። አንተ ብቻ ራስን አጥናሽ ራስን አጠንክር፣ አይዞህ። እሺ፣ እሺ፣ እሺ። እኔም ከዚህ ነገር እንግዲህ ቤተሰቦች ሰምታችኋል፣ ይሄ ነው የተደበቀው ሚስጥር። አሁን እኔ ራሱ በጣም ነው ሾክ የሆንኩት። በጣም ነው የሚያሳዝነው ልጁ። አሁን ምን እንደምናደርግ ሁላ ግራ እያገባኝ ነው። እሺ አሁን የተደበቀው ሚስጥር አግኝተነዋል። ታዲያ ከዚህ በኋላ ይሄ ጉሩሜ ያለችው ሰውዬ ማን ነው? ጉሩሜ የሚባለው ሰውዬ የአባትዮው ሞት ላይ የሱም እጅ አለበት። ምክንያቱም እርግጠኛ ነኝ ስልክ ስታወራም የነበረው ከጉሩሜ ከግሩሜ ጋር ሊሆን ይችላል። ግሩሜ ነው ጉድ የሰራኝ ማለት እዚህ ችግር ውስጥ የከተተው ግሩሜ ነው። ስለዚህ ይሄ ልጅ ዮሴፍ ወደ ሆሳና እንዲሄድም የዚህ ግሩሜ የሚባለው ሰውዬ እጅ አለበት። ምክንያቱም እኛ ሄደን ከሆሳና ስናገኘው ወይኔ ጉርሜ ጉርሜ ጉድ የሰራኝ ስትል የነበረው ይህንን ነገር ሁሉ ወይም ደግሞ የዚህ ሐሳብ ሐሳቡን የሰጠው ይሄ ጉርሜ ስለሆነ ነው ብለን እናስባለን። ምክንያቱም ወይኔ ጉርሜ ወይም ደሞ ወይኔ እንትና ብሎ አንድ ሰው እንትን የሆነን ሰው ስም የሚጠራ ከሆነ ያ ሰው ነው ማለት ነው፣ እዚህ ችግር ውስጥ እንዲገባ ያደረገው። ስለዚህ የዚህ ወንጀል ተባባሪ ይሄ ጉርሜ የሚባለው ምስዬ እጁ አለበት የዚህ ወንጀል ተባባሪ ነው። ስለዚህ ይሄ ግሩሜ ማን ነው ምንድን ነው የሚለው ነገር የምናጣራ ይሆናል። ግን ይህንን ስናደርግ የእንጀራ እናት የሆነችውን መስከረምን ማግኘት የለብንም። ምክንያቱም እሷ በዚህ ሰዓት እኔን ትፈልገኛለች። ምክንያቱም ከቀጠርኳት ሁለት ቀን አልፎኛል። እኔ እሷን አገኝሻለሁ ካልኳት በንጋታው ነበረ ጠዋት እንገናኛለን የተባባልነው። እሷ ግን በጣም ብዙ ጊዜ ስልክ ትደውልልኛለች። አገኘኝ እባክህ ዮሴፍ የነገረ ነገር አለ እንዴት ትለኛለች። እኔ እስካሁን ድረስ ምንም ነገር እንዳልነገረኝ ነበር ለእሷም ሳወራ አይነበረም አሁን ትልቁ ሚስጥር እጃችን ገብቷል። ስለዚህ በቀጣይ ማድረግ ያለብን ይሄ ጉሩም የሚባለው ሰውዬ ማን ነው የሚለውን ነገር ማጣራት ነው የሚሆነው ያንንም እንግዲህ ምን ጀምረው ኬት ነው። ምናልባት ልብ ብላችሁ ይሆናል የመጀመሪያው ክፍል አንድ ቪዲዮ ላይ ምንድን ነው ወደ ሆሳና ስንሄድ ያኚ ሶስቱ ሆሳና ያሉ ሰዎችን ለማግኘት ነበር ሄድ ነው። ከሶስቱ ግን አንደኛው ልጅ በገንዘብ እንደያዝነው ነግሬያችሁ ነበረ በገንዘብ ይዘነው ነው ከኛ ጋር ወደ አዲስ አበባ እንዲመጣ አድርገናል። ምክንያቱም ይሄ ሰውዬ የእነሱ ሚስጥር አሳልፎ በገንዘብ አሳልፎ ከሰጠ ነገ የኔን ሚስጥር አሳልፎ ሊሰጥ ይችላል፣ አይታወቅም። ምክንያቱም በገንዘብ የገዛውን ሰውዬ ነገም ሌላ ሰው መጥቶ በገንዘብ ይሸውደዋል። ያንን ስላሰብንና ያንን ቀድመን ስላወቅን ምን አደረግን? ያንን ልጅ ከኛ ጋር ወደ አዲስ አበባ ይዘን መጣል። አሁን እሱ ስለዚህ ጉርሜ ስለሚባለው ሰውዬ የሚያውቀው ነገር ካለ የምናወጣጣው የምንጠይቀው ይሆናል። ቀጣይ እንግዲህ ይሄ ጉርሜ የሚባለውን ሰውዬ የምናገኘው ይሆናል። ቀጣይ በቀጣይ ቪዲዮ እስከምንገናኝ ድረስ ፈጣሪ ሰላም ያገናኘን።